በእግዚአብሔር ድምፅና በእናንተ ሐሳብ መካከል ያለው ግልጽ ልዩነት። ወዳጆች ሆይ የአማኞች ልብ ብዙውን ጊዜ የእግዚአብሔር እውነተኛ ድምፅና የእኛ ሐሳቦች የሚጋጩበት የጦር ሜዳ ይሆናል። ነገር ግን በዚህ ሁሉ ጩኸት ውስጥ እንዴት የእርሱን ድምፅ መለየት ይችላሉ? በዛሬው ዕለትም ግራ ከመጋባት ይልቅ በሰላምና በመረጋጋት ውስጥ እንቆይ ዘንድ የማያሻሙ የእግዚአብሔርን ድምፅ መለየዎችን እናያለን። ይህንንም መንገድ በጋራ በመጀመር ሂደት ውስጥ ሁላችንም ለጌታ ቅርብ እንሁን። ተወዳጆች ሆይ የእግዚአብሔር ድምፅ የእሱን ባሕሪ ያዘለ ነው። በፍጹም አይቀየርም፣ አይለወጥምም። ዘላለማዊ ከሆነው የእውነት ምንጭ ይፈሳል እና በአላፊ ስሜቶችም ሆነ በምድራዊ ጩኸቶች የታጀበ አይደለም። እግዚአብሔር ሲናገር ቃላቶቹ የሰውን ልጅ መረዳትንና ተጠራጣሪውን ልብ አልፎ የሚሄድን እንከኔለሽ ቅድስናውን ያዘል ነው። ድምፁ ትዕቢታችንን አያወድስም ፣ ኃጢአታችንንም አይደብቅም። ይልቁንም የእርሱን መልክ የበለጠ እናንጸባርቅ ዘንድ እንደ ወርቅ ሊያጠራን ወደ ላይ ይጠራናል። ይህ ድምፅ ያለምንም ማታለል የሚወቅስና የሚያበረታታ የፍጹም ፍቅርና ፍትህ ድምፅ ነው። መጽሐፍ ቅዱስ ሲናገር በትንቢተ ኢሳያስ ምዕራፍ 30 ከቁጥር 21 እንዲህ ይላል፣ ጆሮዎች በኋላ መንገዱ የች ናት በእርሷም ሂድ የሚለውን ቃል ይሰማሉ። ይህም እግዚአብሔር ልጆቹን በጥርጣሬ ውስጥ እንደማይተዋቸው የሚያሳይ ነው። ድምፁ ምሪት ነው። በሕይወት ምድረ ብዳ ውስጥ እንዳለ ብርሃን የማይናወጥና የጸና እንዲሁም ዘወትር ወደ ጽድቅ መንገድ የሚመራ ነው። እርሱ ብዙውን ጊዜ በዚች ዓለም ፍርሃት እንደተከበቡት ሐሳቦችና እንደ ልባችን ማተለያዎች የሚያንሾካሹክ ሳይሆን በስልጣን የሚናገር ነው። ወዳጆቼ ሆይ፣ ስንት ጊዜ ራሳችንን በገዛ ፍርሃቶቻችን፣ አመለካከቶቻችንና መኞቶቻችን የተነሳ በተቃራኒ መንገድ ላይ አግኝተነው ይሆን? ነገር ግን የእግዚአብሔር ድምፅ እንደዚህ አይደለም። ይህ ቀጥተኛና የአስተሳሰባችን ጠማማነት የሚያጋልጥ የእውነት መንገድ ነው። በሚያልፉ ነፋሳትና ሁኔታዎች እንደሚቀየሩት ሐሳቦቻችን ሳይሆን የእግዚአብሔር ቃል በዘላለማዊ ማንነት ውስጥ ጸንቶ የሚኖር ነው። የእኛ ሐሳቦች ብዙውን ጊዜ ከውስን አይምሮአችን የሚመነጩ በመሆናቸው ምክንያት ወደ ስህተትና ወደ ውድቀት ያመሩናል። ምናልባትም በጠላት ድብቅ ሹክሹክታ አሊያም በዙሪያችን ባሉ ባህሎች ተጽዕኖ ውስጥ ሊያድሩ ቢችሉም ነገር ግን የእግዚአብሔር ድምፅ ዘላለማዊነትን ያዘለ ነው። የሚመጣውም ትኩረትን ከሚወስድ ትእዛዝ፣ አእምሮን ከሚያልፍ ሰላምና ከመለኮታዊ ፍቃዱ ጋር በትክክል ከሚስማማ ዓላማ ጋር ነው። ድምፁ የጽድቁን ሽታና ወደ እርሱ በማስጠጋት ሕይወታችንን በሂደት የሚለውጥ መልካም መዓዛን የያዘ ነው። እግዚአብሔር ሲናገር ይህንን አስቡ፤ በአማኝ ሕይወት በጥልቀት የሚያስተጋባ ነገር አለ። ይህም ተራ ስሜት ሳይሆን የሰው ልጅ ምክንያታዊነት ውጤት ነው። ይህ የማይሳሳት የመለኮት ንክኪ ነው። እግዚአብሔር ከራሱ ጋር ሊቃረን አይችልምና ድምፁ ሁልጊዜም ቢሆን ከቃሉ ጋር የሚስማማ ነው። ለዚህም ነው መጽሐፍ ቅዱስ የማስተዋላችን ምሰሶ የሆነው። ድምፁ ወደ ትዕቢት፣ ፍርሃትና አለመታዘዝ የሚመራችሁ ከሆነ ከጌታ አይደለም ማለት ነው። ነገር ግን ወደ ትሕትና ወደ እምነትና ቅድስና የሚመራችሁ ከሆነ የእርሱን ባህሪ የያዘ ነው ማለት ነው። ስለዚህም የእኛን ተለዋዋጭ ሐሳቦች የማያነቃንቅ መሠረት ካለው ከእግዚአብሔር ድምፅ ጋር አናምታታ። ዘላለማዊነትን ከጊዜያዊነት፣ ጽድቅንም ከኃጢአት መለየትን እንማር። የእረኛችንን ድምፅ ጠንቅቀን ካወቅን ወደ ዘላለማዊ ሕይወት የሚመራውን መንገድ እናገኛለን። እግዚአብሔር የሰላም አምላክ ነው። ይህም ሰላም የሰውን አእምሮ ሁሉ የሚያልፍ በእኛ ጥረት ሊሰራ የማይችል ጸጥታና በዝች ዓለም ምቾት የማይተካ ነው። እግዚአብሔር ሲናገር ድምፁ ለነፍሳችን ጸጥታን ይዞላት ይመጣል። ጥርጣሬንና ግራ መጋባትንም አይጭርም። በምትኩም እረፍት የለሹን ልብና በጭንቀት የተወጠረውን አእምሮ ያረጋጋል። ማሰብ ከምንችለው በላይ በሆነ መለኮቱ ጥበቃ ይጋርደናል። ሐዋርያው ጳውሎስ እንደጻፈው ይህ ሰላም የእግዚአብሔር ምሪት ምልክትና እጁ በሕይወታችን ላይ እንዳለ የሚያሳይ ነው። እግዚአብሔር ሲገስጽ እንኳን ቃላቶቹ በፍቅር የተሸፈኑ ናቸው። ጽኑ የሆኑት እርማቶቹ ነፍስን አያጠፉም፣ ነገር ግን ወደ ተስፋና ወደ አዲስ ሕይወት ከፍ ያደርጋሉ። በመጽሐፍ ቅዱስም እግዚአብሔር የሚወዳቸውን እንዴት እንደሚገስጻቸው በዕብራውያን ምዕራፍ 12 ከቁጥር 6 መመልከት ትችላላችሁ። የእግዚአብሔር ቅጣት ለወቅቱ ቢያመም ነገር ግን ከሳትንበት መንገድ የመመለስ ኃይል አለው። አያበሳጭም፣ ለብቻችንም አይተውንም። ይህንን ከሰው ልጅ አስተሳሰቦችና ከጠላት ወቀሳዎች ጋር አነጻጽሩት። እነዚህ ድምፆች ብዙውን ጊዜ ለጭንቀት ራስን ለመጠራጠርና ለውጥረት ያጋልጡናል። የሰው ልጅ አስተሳሰቦች ብስጭትን ስድብንና ብዙውን ጊዜ ከተገደበው መረዳታችን መፍትሄን የሚሹ በመሆናቸው እረፍት የለሽና ተጠራጣሪ ያደርጉናል። ነገር ግን እግዚአብሔር ሲናገር ድምፁ ጽኑ ነው፣ ሰላሙም ዘላቂ ነው። ልክ በውስጣችን የነበረው ወጀብ በድንገት ጸጥ ያለ ያክል በዙሪያችን ያሉ ነገሮች ሳይቀየሩ እንኳን ራሳችንን በእረፍት ውስጥ እናገኘዋለን። ይህ ሰላምም ልባችንንና አእምሮአችንን በንቃት ይጠብቃል። በፊልጵስዮስ ምዕራፍ አራት ከቁጥር ሰባት ላይ መጽሐፍ ቅዱስ የተጠቀመው የግሪክ ቃል በንቃት የሚጠብቀን ወታደር ምስል የሚወክል ነው። የእግዚአብሔር ሰላም ተራ መረጋጋት ስሜት ሳይሆን ከፍርሃትና ከጥርጣሬ ቀስቶች የሚጠብቀን መለኮታዊ ጥበቃ ነው። ድምፁን ስንሰማ ይህ ሰላም ጌታ በሥራ ላይ መሆኑንና ለእኛ ያለውን ዓላማ ሁሉ በጎ መሆኑን እያስታወሰ ዙሪያችንን ይከባል። ይህ ሰላም በስሜት ማዕበል እንዳንወሰድ ሆነ በሚያጋጥሙን ፈተናዎች እንዳንሸነፍ ይጠብቀናል። ነገር ግን ይህ ሰላም ሁልጊዜም ቀላል ማለት እንዳልሆነ እናስታውስ። የእግዚአብሔር ድምፅ አስተሳሰባችንን ሊቀርጽ ወደሚችልና ታላቅ እምነትን ወደሚጠይቅ ፈታኝ ቦታዎችም ሊጠራን ይችላል። ነገር ግን በእነዚህ ጊዜያት እንኳን መገኘቱን ሊያረጋግጥልን፣ ሰላሙ ከእኛ ጋር ነው። ይህ በትንቢተ ኢሳይያስ ምዕራፍ 41 ከቁጥር 10 እንደተጻፈው እኔ ከአንተ ጋር ነኝና አትፍራ፣ እኔም አምላክ ነኝና አትደንግጥ የሚል ሰላም ነው። ይህ ሰላም በሁኔታዎች ላይ ሳይሆን በማይቀየረው በራሱ በእግዚአብሔር ላይ የሚደገፍ ነው። በማስተዋል መንገዳችን ላይ ይህንን ወደ ልባችን እናስገባ። የእግዚአብሔር ድምፅ መቼም ቢሆን በጥርጣሬና በብስጭት ውስጥ አይተውንም። በፊታችን ያለው መንገድ ግራ መጋባትንና እረፍትን ማጣትን የሚቀሰቅስ ከሆነ ቆም ብለን ልንጸልይና እንደ አዲስ ልንፈልገው ይገባል። የእግዚአብሔር ምሪት ሁል ጊዜም ቢሆን የሰጠውን ተስፋ የሚጠብቅና ወደ ፍቃዱ ሙላት በሚመራ ሰላም የሚለይ ነው። ወንድሞች ሆይ እግዚአብሔር መቼም ቢሆን ቃሉን የሚቃረን ነገር አይናገርም። መጽሐፍ ቅዱስ ተራ የሰው ልጆች ጽሑፍ ስብስብ ሳይሆን ለእግራችን መብራት ለመንገዳችንም ብርሃን ይሁን ዘንድ የተሰጠን የእግዚአብሔር እስንፋስ ነውና ድምፁ ከቃሉ ጋር በጥልቀት የታተመ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እንደሚናገረው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ለትምህርትና ለተግዛዝ ጽድቅንም ለልብ ለማስተማር ይጠቅማል። እያንዳንዱ የእግዚአብሔር ቃል ሥልጣኑን የተሸከመ ሲሆን መቼም ቢሆን ከተገለጠው እውነት ጋር ወደሚቃረን መንገድ አይምራንም። ስለዚህም የእግዚአብሔርን ጽድቅ ማወቅ ማለት የእግዚአብሔርን ቃል ማወቅ ማለት ነው። እነዚህ ሁለቱ ነገሮችም የሚነጣጠሉ አይደሉም። የእግዚአብሔር ድምፅ ቀድሞ የተነገረውን እውነት ያረጋግጥና ከእርሱ ጋር ይስማማ ዘንድ ከቃሉ ጋር የተሰፋ ነው። መጽሐፍ ቅዱስ በጥርጣሬና ግራ መጋባት ማዕበል ውስጥ እንዳንጠፋ የሚመራን የማይሳሳት ኮምፓሳችን ነው። በእነዚህ ምዕራፎች ውስጥም በሚያጋጥሙን ስፍር ቁጥር በሌላቸው ፈተናዎች ፍቃዱን መለየት እንችል ዘንድ የሚረዱን ዘላለማዊ መመሪያዎች እናገኛለን። ከመጽሐፍ ቅዱስ እውነት የሚለዩን ሀሳቦች አሊያም ወቀሳዎች የሚሰሙን ከሆነ ይህ ከእርሱ እንዳልሆነ እርግጠኛ መሆን እንችላለን። ለምሳሌ እግዚአብሔር መቼም ቢሆን ትእዛዛቱን በሚቃረን መንገድ ነገሮችን እንድናደርግ ሊጠራንም ሆነ ትዕቢታችንን በሚያወድሱ ስግብግብነታችንን በሚመግቡና የኃጢአት ምኞቶቻችንን በሚሞሉ መንገዶች ሊመራን አይችልም። ቃሉ እያንዳንዱን ድምፁን የምንመረምርበትና ከቅድስናው የተለዩ ጠማማ መንገዶቻችንን የሚገለጡበት ነው። እስቲ አሁን ደግሞ በስሜቶቻችንንና በደመ መመራት ያለውን አደገኝነት እንመልከት። ስሜቶች የእግዚአብሔር ስጦታዎች ቢሆኑም አይሳሳቱም ማለት ግን አይደለም። እነዚህ ስሜቶች በሁኔታዎች ሊወሰዱ፣ በጠላት ሊታለሉ አሊያም በራሳችን የኃጢአት ዝንባሌ ወደ ተሳሳተ መንገድ ሊመሩን ይችላሉ። ነገር ግን የእግዚአብሔር ቃል ጽኑ፣ የማይለዋወጥና ፍጹም ነው። ይህ ቃል የቆመው ሕይወታችንን በገነባንበት የማይናወጥ መሠረት ላይ ነው። ኢየሱስ ራሱ እንደተናገረው ራሳችንን በቃሉ አጥብቀን ከያዝን ቃሉ ወደ እውነት ይመራናልና ልንጠራጠርም ሆነ በጨለማ አገዛዝ ስር ልንወድቅ አንችልም። ኢየሱስ በበረሃ የነበረውን ፈታኝ ጊዜ አስታውሱም። በእያንዳንዱ ቅስፈት ጠላት ሊያታልለው ቢሞክርም ነገር ግን ኢየሱስ በቃሉ ይመልስለት ነበር። እናም በተመሳሳይ መልኩ እንዲህ አይነት ብዥታዎችም ሆነ ፈተናዎች በገጠሙን ቁጥር የመጀመሪያውና የመጨረሻ ባለስልጣን ወደ ሆነው የእግዚአብሔር ቃል ልንመለስ ይገባል። በጸሎትና በጥናት ውስጥም ልባችንን ከድምፁ ጋር በማስማማት ቃሉ መረዳታችንንና ማስተዋላችንን እንዲቀርጸው መፍቀድ እንችላለን። በመጽሐፍ ቅዱስ እግዚአብሔር እርሱን የሚያስደስት ህይወት እንኖር ዘንድ የሚያስፈልገንን ነገር ሁሉ ሰጥቶናል። ይህ የተራ ታሪክም ሆነ የግብረ ገብ መጽሐፍ አይደለም። የእግዚአብሔር ቃል ሕያው፣ የሚሠራም ሁለት አፍም ካለው ሰይፍ ሁሉ ይልቅም የተሳለ ነው። የእግዚአብሔርን ድምፅ በግልጽ ለመስማት ዕለት ዕለት ራሳችንን በእርሱ ውስጥ ልናሰምጥና እውነቱ በልባችን ላይ እንዲያርፍ መፍቀድ ይኖርብናል። ውዳችን እናድርገው፣ በየዕለቱ እናሰላስለው። እናም በእያንዳንዱ ሐሳባችን ቃላችንና ድርጊታችን ውስጥ ይምራን። የእግዚአብሔር ድምፅ ሁልጊዜም ቢሆን ወደ ግርማዊ እውነቱ በጥልቀት ይስበናል እንጂ መቼም ቢሆን አይተወንም። የእግዚአብሔር ድምፅ ሁልጊዜም ከራሳችን ነጥሎ ወደ ከበረው ዓላማው ይጠራናል። ጠባብ ከሆነው ከራሳችን ምኞት በላይ ከፍ ብለን ወደ ሰፊውና ግርማዊው መንግሥቱ እንድንገባ ይመራናል። በንጽጽር ብዙውን ጊዜ የራሳችን ምኞቶች የሚመነጩት ከራስ ወዳድነት፣ ከከንቱ ትምክተኝነት፣ ወይም ምቾትን ከመፈለግ ነው። ከዚህም የተነሳ አብዛኛውን ጊዜ የምንሳበው የራሳችንን ምኞት ወደሚያገለግሉ ትዕቢታችንን ወደሚጠብቁና ሐሳባችንን ወደሚያስጠብቁ መንገዶች ነው። ነገር ግን እግዚአብሔር ሲናገር ድምፁ የራሳችንን አጀንዳዎች አስቀምጠን ለተሻለው ጥሪ ራሳችንን አሳልፈን እንድንሰጥና እንድናገለግል የሚያደርግ መለኮታዊ ጥሪን ያዘለ ነው። ለምሳሌ አብርሃምን ውሰዱ። ይህ ሰው ምድሩን ቤተሰቡንና የሚያውቀውን ነገር በሙሉ ትቶ እንዲሄድ የሚያዝ የእግዚአብሔር ድምፅ ሰምቷል። በሰፍጥረት መጽሐፍም አስራ ሁለትም እግዚአብሔር ይህ ጥሪ ከምቾት ሆነ ከሰው አስተሳሰብ የመነጨ እንዳልሆነ ተናግሯል። ጥሪው እምነትን መታዘዝንና የማይታየውን ነገር ለማመን ፈቃደኝነትን ይጠይቅ ነበር። ነገር ግን አብርሃም ሊያንገራግርም ሆነ ሊከራከር አልወደደም። ታዘዘም፣ በመታዘዙም የእግዚአብሔርን ቃል ኪዳን ተስፋ ተቀበለም። የእግዚአብሔር ድምፅ አብዛኛውን ጊዜ እምነት ወደሚጠይቁ እንጂ ቀላል ወደሆኑ ቦታዎች አይመራንም። ምንም እንኳን መንገዱ ግራ አጋቢና እንግዳ ቢመስልም ወደ ክብሩና ወደ ከፍታችን ይመራናል። ይህ ራሳችንን እንድንክድ የቀረበ ጥሪ የእግዚአብሔር ድምፅ ዋነኛ ምልክት ነው። ክርስቶስ ራሱ እርሱን መከተል ብዙውን ጊዜ ከስጋችን ሞት ጋር በሚጋጭ መንገድ ላይ መጓዝ እንደሆነ ተናግሯል። ሐሳባችን ራስ ወዳድነትን፣ ችግሮችን ማስወገድን እናም የራስን ጥቅም ማሳደድን ሹክ ሊለን ይችላል ነገር ግን የእግዚአብሔር ድምፅ ከራሳችን አልፈን እንድንመለከትና ከማዳን ስራው ጋር እንድንተባበር ይጋብዘናል። ቂም ለመያዝ ቀላል በሚሆንበት ወቅት ላይ ይቅር እንድንል፣ ራሳችን መያዝ ስንችል በለጋስነት እንድንሰጥና በተፈጥሮ ራሳችንን ለማስቀደም ብንመኝም ሌሎችን እንድናገለግል ይጠራናል። እግዚአብሔር ሲናገር ድምፁ ወደ ተለያዩ ቦታዎች ይወስደናል። ምናልባትም በእርሱ ላይ ያለን ጥገኝነት ከፍተኛው ጥንካሬያችን ወደሚሆንበት ቦታ ሊወስደን ይችላል። ይህ ማለት ግን ድምፁ ሸክም ወይም ከባድ ነው ማለት ሳይሆን በተቃራኒው ህይወትንና ነፃነትን የሚያመጣ ጥሪ ነው ማለት ነው። የእግዚአብሔር ጥሪ አስገራሚነት ይህ ነው። ራሳችንን በመተው ውስጥ እውነተኛ ህይወትን እናገኛለን። ዓላማችንን ሁሉ ለእርሱ አሳልፈን በመስጠት ውስጥም ደስታንና ራስ ተኮር በሆነ ህይወት ውስጥ ከሚገኘው ደስታ ያለፈን ሙላት እናገኛለን። ምናልባትም ሐሳቦቻችን ያለን ነገር ላይ ሙጭጭ እንድንል ሊነግሩን ይችላሉ። ነገር ግን እውነተኛው የእግዚአብሔር ድምፅ ማግኘት የሚቻለው አሳልፈን በመስጠትና እርሱን በማመን ውስጥ መሆኑን ያስታውሰናል። የእግዚአብሔር ድምፅ ፈጽመው ራስ ተኮር ያለውንና ዘወትር ወደ መንግሥቱና ወደ ዘላለማዊ ፍቃዱ የሚጠቁመን ነው። የእርሱ ምኞት እኛን ከፍ ማድረግ ሳይሆን በእኛ ውስጥ አልፎ ክብሩን ማሳየት ነው። ከተፈጥሯዊ ዝንባሌዎቻችን ከፍ ብለንና ሁሉን የሰጠንን ልቡን ማንጸባረቅ በምንችልበት ኑሮ ውስጥ እንድንኖር ይፈልጋል። ይህ ጉዞ ምናልባትም ብዙ ነገር የሚፈልግ ሊሆን ይችላል፣ ነገር ግን ጸጋው በቂ ነው፣ ተስፋውም የታመነ ነው። የእርሱን ድምፅ ስንከተል እርሱ ብቻ ሊሰጠን ወደሚችል ወደ ተትረፈረፈ ሕይወት እናድጋለን። ስለዚህ ለራሳችን ሳይሆን ለክብር ለጠራን አምላካችን እንኖር ዘንድ ለጥሪው ጆሯችንንና ልባችንን እንስጥ። ወዳጆች ሆይ፣ የእግዚአብሔር ድምፅ ሁልጊዜም ቢሆን በግልጽነቱ ይለያል። ድምፁ በጥርጣሬም የተሸፈነም ሆነ በግራ አጋቢነትና ሁካታ የታጀበ አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 33 እንደሚናገረው እግዚአብሔር የሰላም እንጂ የግራ መጋባት ጸሐፊ አይደለም። እርሱ ሲናገር ቃላቶቹ ጥርጣሬንና ግራ መጋባትን በማስወገድ የመንገዳችንን ጨለማ ያበራል። በተቃራኒውም ሰይጣን በእግዚአብሔር እውነት ላይ ጥርጣሬን መጋረጥና በአማኞች ህይወት ውስጥ ጥላቻን እንደሚዘራ፣ ግራ መጋባት ብዙውን ጊዜ የእርሱ ማታለያዎች ምልክት ናቸው። እግዚአብሔር ሲናገር ምሪቱ ዓላማን ያዘልና ቀጥተኛ ነው። በመዝሙር 119:105 ላይ ውብ ተደርጎ እንደተገለጸው ቃሉ ለእግራችን መብራት ለመንገዳችን ብርሃን ነው። ድምፁ ውሳኔዎቻችንን ለመወሰን እርምጃዎቻችንን ለመውሰድ እና በተስፋው ለማረፍ የሚያስፈልገንን መረዳት ይሰጠናል። ይህ መረዳትም ሁልጊዜም በፈጣን ምላሾችና በሚሰሙ ትእዛዛት ባይመጣም፣ ነገር ግን መንፈሳችንን በጥልቀት በሚያረጋጋና በሚያሳርፍ እርግጠኝነት ይመጣል። የእግዚአብሔር ድምፅ ከባህሪው ጋር ይስማማል። እርሱ የሥነ ሥርዓት እንጂ የስርዓት አለበኝነት አምላክ አይደለም። ራሳችንን በጸጥታ ውስጥና ከራሳችን ስሜትና ሐሳቦች ጋር ስንሟገት ካገኘ ነው ቆም ብለን መገኘቱን መፈለግ አስፈላጊ ነው። እግዚአብሔርን ስንጠብቅ የእርሱን ፍጹም የሆነውንና ትክክለኛውን ጊዜ ይገልጥልን ዘንድ ታማኝ ነው። ግጭት ብዙውን ጊዜ የሚነሳው ልባችንን ከእርሱ ጋር ከማስማማታችን በፊት የእግዚአብሔርን ድምፅ ለመለየት ስንሞክር ነው። አይምሯችን በዚች ዓለም ኑሮ እናም በስጋችን ምኞት ከተበታተነ የእግዚአብሔርን ድምፅ ለመስማት ቀላል አይሆንልንም ለዚህም ነው በሚጸልይ ልብና በትህትና ወደ እርሱ መቅረብ አስፈላጊ ሆነው። ያዕቆብ ምዕራፍ 1 ከቁጥር 5 ሲናገር እንዲህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። እግዚአብሔር ልጆቹን በመምራት ውስጥ ደስ ይለዋል። ነገር ግን ወደ እርሱ ልንመጣ የሚገባው ለመስማት ተዘጋጅተንና ለመታዘዝ ፈቃደኛ ሆነን እንጂ በራሳችን ግምት አይደለም። ይሁን እንጂ ጠላት በጥርጣሬና ግራ መጋባት እንድንሸሽ ይፈልጋል። ምናልባትም ሹክሹክታው አሳማኝና አስደሳች ሊመስል ቢችልም፣ ነገር ግን በእግዚአብሔር ድምፅ ውስጥ ያለው ሰላም እና መብረት ይጎድለዋል። ሰይጣን እግዚአብሔር ቃሉን እንደማይጠብቅና ትእዛዛቱም ከባድ እንደሆኑ በማሳመን በአማኞች ልብ ውስጥ ጥርጣሬን ይዘራል። በዚህም እውነታን በማጣመምና ውሸትን በመዝራት መንገዳችንን እንድንጠራጠር ያደርገናል። ነገር ግን የእግዚአብሔርን ድምፅ በመረዳትና ድምፁም እንደማይሻር በማስታወስ ጸንተን ልንቆም ይገባናል። እርሱ አይለወጥም፣ ራሱንም አይቃረንም። ድምፁ ሁልጊዜም ቢሆን ከቃሉ ጋር የተስማማና ወደ እርሱ የሚያስጠጋን ነው። እናም ግራ መጋባት የሚኖር ከሆነ የሚያመለክተን የእግዚአብሔርን አለመኖር ሳይሆን የበለጠ እንድንፈልገው የቀረበን ግብዣ ነው። የጥበቃና የጸሎት ጊዜያት በእምነትና በእርሱ ላይ በመደገፍ እንድናድግ የሚያደርጉ እድሎች እንጂ ብክነቶች አይደሉም። የእግዚአብሔር ምሪት መቼም ቢሆን የችኮላና የንዴት አይደለም። ጊዜው ትክክል ነው። ምላሹም ሁልጊዜም ቢሆን መጠበቃችሁን እንዳትቆጩበት የሚያደርግ ነው። ልባችንን ዝም ስናስብልና ድምፁን መስማት ስንጀምር እግዚአብሔር ፍጹምን ከኔለሽ በሆነ መንገድ ፍቃዱን እንደሚያሳውቀን ማመን እንችላለን። የእርሱ መረዳት ሰላምን ይሰጣል፣ ምሪቱ ከዓላማችን ጋር ያገናኘናል። እናም መገኘቱ አንገታችንን ቀና አድርገን እንድንጓዝ ያደርገናል። የእግዚአብሔርን ድምፅ ስንለይ ብዙውን ጊዜ ምሪቱን በአማኞች ምክር በኩል እንደሚገልጽልን ልናስታውስ ይገባል። መጽሐፈ ምሳሌ ምዕራፍ 11 ከቁጥር 14 ሲናገር እንዲህ ይላል፣ መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። እግዚአብሔር ቤተ ክርስቲያንን ሲሠራት የትኛውም አማኝ የእምነት ጉዞውን ብቻውን እንዳይጓዝ ሲል የተገናኘችና እርስ በርስ የምትደጋገፍ አድርጎ ነው። ስለዚህም ስለ አንድ ውሳኔ ጥርጣሬ ሲገባንም ሆነ ከእግዚአብሔር ስለሰማናቸው ነገሮች እርግጠኞች ሳንሆን ስንቀር ከእርሱ ጋር በጥበብ የሚራመዱት ሰዎች ምክር ለመንገዳችን ብርሃን ይሆንልናል። ይህ መርህ በተግባር የሚገለጽ ብቻ ሳይሆን አንድነትንና ህብረትን በሚወደው በእግዚአብሔር ተፈጥሮ ውስጥ በጥልቀት የሚኖር ነው። ጥበብ የተሞላበትን ምክር መፈለግ ትሕትናን ይጠይቃል። ይህም ማለት እኛ የሁሉንም ምላሽ እንደማናውቅና እግዚአብሔር በሕዝቡ በኩል እንደሚናገር ማወቅ ማለት ነው። በነገሮች እርግጠኛ በማንሆንባቸው ጊዜያት ምናልባትም በግል አመለካከቶች ላይ ብቻ ለመደገፍ አሊያም የሰዎችን ምክር ሳንጠይቅ ወደፊት ብቻ ለመጓዝ እንፈልግ ይሆናል። ነገር ግን መጽሐፍ ቅዱስ በምሳሌ ምዕራፍ 16 ከቁጥር 18 ትዕቢት ጥፋትን ኩሩ መንፈስም ውድቀትን ይቀድማል ሲል ተናግሮናል። ምክርን መጠየቅ የደካማነት ሳይሆን የጥበበኝነት ምልክት ነው። ይህም ባህሪ ከራሱ ሀሳብና ችሎታ ይልቅ በእግዚአብሔር እውነት ላይ የሚታመንን ልብ ይወክላል እግዚአብሔር አብዛኛውን ጊዜ በሕይወታችን ያለውን መሪነት ለማረጋገጥ በእውቀት የበቁትን አማኞቹን ድምፅ ይጠቀማል እነዚህ ሰዎችም በጸሎት የበቁ በመጽሐፍ ቅዱስ እውቀት የጠለቁና በእኛ አስተሳሰብ ችላ ብለን የምናልፋቸው ነገሮች ላይ አጽንኦት እንድንሰጥ የሚያደርጉ ናቸው ቃላቶቻቸውም መረዳትን ብርታትንና በጌታ ባልሆነ መንገድ ላይ በምንጓዝበት ጊዜ ማስጠንቀቂያን የሚሰጡ ናቸው። ለምሳሌ ሐዋርያው ጳውሎስ ብዙን ጊዜ ለቀደሙት ቤተ ክርስቲያናት ምክሩን ይለግስ ነበር። በሐዋርያት 13 ላይ በነበረው የጋራ ጾምና ጸሎት ሰዓትም ነበርም። መንፈስ ቅዱስ አማኞቹን ጳውሎስንና በርናባስን ለአገልግሎት እንዲለዩአቸው ያዘዛቸው። በዚህን ጊዜም እግዚአብሔር በሕዝቡ በኩል ሲናገርና ፍቃዱን በልጆቹ ህብረት ውስጥ ሲገልጥ ያለውን ውበት እንመለከታለን። ይሁን እንጂ ሁሉም ምክሮች በእኩል ሁኔታ ተፈጥረዋል ማለት ግን አይደለም። ጥበበኛ የሆነ ምክርን የመፈለግ ቁልፉ በእምነታቸው ጥልቅ የሆኑትንና ራሳቸውን በእግዚአብሔር ቃልና መንፈስ የሚጠብቁትን አማኞች ማግኘቱ ነው። የሰዎችን ምክር መጠየቅ ብቻ ሳይሆን ምንም እኛን ቢፈትነን አሊያም ቢያርመንም እንኳን እውነትን በፍቅር የሚናገሩትን ሰዎች መፈለግ ይኖርብናል። መጽሐፈ ምሳሌ ምዕራፍ 27 ከቁጥር 6 ሲናገር እንዲህ ይላል፣ የወዳጅ ማቁሰል የታመነ ነው የጠላት መሳም ግን የበዛ ነው። የታመነ ወዳጅ እኛ መስማት የምንፈልገውን ብቻ አይነግረንም። ነገር ግን ወደ መጽሐፍ ቅዱስ ቃል ይመልሰናል፣ አብሮን ይጸልያል። እናም አስቀድመን የእግዚአብሔርን ልብ እንድንፈልግ ያበረታታናል። ለምሳሌ አዲስ አገልግሎትን ለመጀመር ብትነሳሱም፣ ነገሩ ከእግዚአብሔር ነው ወይስ አይደለም የሚል ጥርጣሬ በልባችሁ ላይ አለ እንበል ይህንን ችግር ለታመኑ መካሪዎችና አብረዋችሁ ለሚያገለግሉ ልባችሁን ለሚያውቁና ከእግዚአብሔር ጋር ለሚራመዱ ሰዎች ማማከር ከእግዚአብሔር የምትፈልጉትን ማረጋገጫ ሊሰጣችሁ ይችላል። ወይም ደግሞ ልክ ስራ አሊያም መኖሪያችሁን የመቀየር አይነት ትልቅ የህይወት ውሳኔ ልትወስኑ ነው እንበል። ይህንን ሀሳብ ከእግዚአብሔር ጋር ለአመታት አብረው ወደተጓዙ ሰዎች ማምጣት ይህ ፍላጎት የእግዚአብሔር ፍቃድ ነው አይደለም የሚለውን እንድትለዩ ይረዳችኋል። እግዚአብሔር በአማኞች ህብረት ውስጥ ያስቀመጠን እንድናድግ እንድንታመንና እንድንበረታ ነው። ጥበበኛ ምክር የራሳችሁን ማስተዋል ሆነ ቀጥተኛውን የመንፈስ ቅዱስ ምሪት ባይተካም፣ ነገር ግን እንደ ተጨማሪ ማረጋገጫ በመሆን የበለጠ ያግዛችኋል። እግዚአብሔርን የሚወዱት ሰዎች ለሚሰጡን ነገሮች ራሳችንን በትሕትና ክፍት ስናደርግ እግዚአብሔር በእኛ ውስጥ እንዲሠራ እድል እንሰጠዋለን። በዚህም ውስጥ ደህንነትን መረዳትንና ከመንፈስ ቅዱስ ጋር እየተጓዝን የመሆኑን ዋስትና እናገኛለን። በመካሮች ብዛት ደህንነት ይሆናልና፣ እነዚህን ስጦታዎች ቸል አትበሏቸው። የእግዚአብሔርን ድምፅ በእውነት ለመስማት እርሱን ለመስማት በንቃት የተዘጋጀ ልብ ሊኖረን ይገባል። ይህም የሚጀምረው በአካባቢያችንና በዙሪያችን ያሉ ድምፆችን በማስቆም ነው። በአሁን ጊዜ ከእግዚአብሔር ድምፅ የሚሰርቁን ነገሮች የምድር ሁካታዎች በስራ የተወጠሩ ቀኖች እናም ትኩረታችንን የሚሰርቁ የማያቋርጡ መረጃዎች ናቸው። ነገር ግን ይህንን ትንሹን የእግዚአብሔርን ድምፅ ለመስማት ከዚህ ዓለም ግርግር ለመውጣትና በብቸኝነት የእርሱን ድምፅ መስማት የምንችልበት ቦታ ላይ ለመሆን ፈቃደኛ መሆን አለብን። መጽሐፍ ቅዱስም እንደሚናገረው ኤልያስ እግዚአብሔርን ያገኘው በነፋስ በመሬት መንቀጥቀጥ ወይም በእሳት ውስጥ ሳይሆን በዝምታ ውስጥ ነበር። ይህ ማለት ግን እግዚአብሔር በዝምታ ብቻ የተገደበ ነው ማለት ሳይሆን ድምፁ ለስለስ ያለና ድብቅ እንዲሁም ምሪቱን እንድንቀበል ዘንድ ልባችንንና አይምሯችንን እንዲረጋጋ ይፈልጋል ማለት ነው። ይህ መረጋጋትና ዝምታ ግን የድምፅ አለመኖር ማለት ሳይሆን የልባችንን ትኩረት ሙሉ በሙሉ በጌታ ላይ ማድረግ ማለት ነው። መዝሙረኛው በመዝሙር 46 ከቁጥር 10 እንደተናገረው እግዚአብሔር በእሱ ፊት በክብርና በንቃት እንቆም ዘንድ እረፉ እኔም አምላክ እንደሆንኩ እወቁ ይላል። ነገር ግን ይህ የሚፈልገው አካላዊ እርጋታን ብቻ ሳይሆን ስጋት የተሞላባቸው ሐሳቦችን፣ ጭንቀቶችን እናም የማያልቁ የህይወት ጥያቄዎችን የተሸከመውን መንፈሳችንን እርጋታም ጭምር ነው። የእግዚአብሔርን ድምፅ በመረዳት መስማት የምንችለው በራሳችን ፍርሃቶች፣ ምኞቶችና በሌሎች ሰዎች ሐሳቦች ትኩረታችን ሊሰረቅ የማይችለው በዚህ መረጋጋት ውስጥ ብቻ ነው። በተጨማሪም የእግዚአብሔርን ድምፅ በግልጽ ለመስማት ከእርሱ ጋር ጊዜ ማሳለፍና የእርሱ ልዩ የሆነ አነጋገር መማር ያስፈልጋል። በጸሎት በአምልኮና በቃሉ ጥናት በኩል የበለጠ ራሳችንን በመገኘት ውስጥ እያሰመጥን በመጣን ቁጥር ድምፁን እየለየን መምጣት እንጀምራለን። መልካሙ እረኛችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 ላይ እንዲህ ይለናል፣ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል። በእረኛና በበጎቹ መካከል ያለው ግንኙነት እጅግ ጥልቅ ነው በጎቹ የእረኛቸውን ድምፅ የሚለዩት አብረውት ጊዜን ስለሚያሳልፉና ስለሚውሉ ነው በተመሳሳይ መልኩም እግዚአብሔርን ድምፅ መለየት የምንችለው በችግሮች ጊዜ ብቻ ሳይሆን በእየለት ተዕለት ህይወታችን ጸጥታ ውስጥ እርሱን መስማት ልማዳችን ስናደርግ ነው እግዚአብሔርን የሚሰማ ልብ ትህትናን ይፈልጋል ልባችን ለሁሉም ነገር ምላሽ ከእኛ ጋር እንደሌለ ለምሪትና ለመረዳት በእግዚአብሔር ላይ ብቻ እንደምንደገፍ ያስታውቃል። ለዚህም የራሳችንን ጥበብና ማስተዋል ወደ ጎን ትተን እግዚአብሔር በማንጠብቀው ሰዓት ሁሉ እንዲናገረን ስፍራን ማዘጋጀት ይጠይቃል። አንዳንድ ጊዜ የእግዚአብሔር ድምፅ ሊፈትነን፣ ሊያርመንና ለራሳችን ወዳልመረጥነው መንገድ ሊመራን ይችላል። ነገር ግን እርሱን ለመስማት በተዘጋጀ ልብ ስንሰማው ፍቃዳችንን አሳልፈን መስጠት በሚያስፈልገን ሰዓት እንኳን የበለጠ ድምፁን መስማት እንድንችል ያደርገናል። በተጨማሪም እግዚአብሔር በልብ ያለውን የሚገልጥልን እንዲባሉ የእርጋታና የዝምታ ሰዓት ላይ ነው። እርሱ የበለጠ ባዳመጥን ቁጥር ወደ እርሱ እያስጠጋን የበለጠ ያወራናል። በዚህ እርጋታ ውስጥ የመገኘቱን ጣዕም፣ ቅርብ በመሆኑ የሚመጣውን ሰላምና መቼም እንደማይተወን የሚያሳውቀልን ዋስትና እንቀበላለን። ይህ ከጌታ ያለ ጥልቅ ግንኙነት የሚያልፍ ሳይሆን ድምፁን መስማትና ለእርሱ መታዘዝ በፍቃዱ መራመድና በእያንዳንዱ የህይወታችን ምዕራፍ እንደሚመራን የምናምንበት የህይወት ዘመን ጉዞ ነው። ወዳጆች ሆይ፣ የእግዚአብሔር ድምፅ ለሚፈልጉት ድብቅ አይደለም። ይህንን እመኑ። እናንተ ምሪትን ከምትፈልጉት በላይ ይመራችሁ ይፈልጋል። በማስተዋል ስታድጉም ድምፁን በሙሉ እምነት መለየት ትጀምራላችሁ። በጸሎት እናገባደው። ጌታ ሆይ፣ እናዳምጥ ዘንድ ጆሮአችንን እና ምንህም ዘንድ ልባችንን ክፈት፣ እግሮቻችን አንተን ይከተሉ። ጌታ ሆይ አንተ ብቻ ተናገር፣ እኛ ባሪያዎች እንሰማሃለን። አሜን። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ማድረግ አይርሱ። እንዲሁም ይህ መልእክት ለወዳጆቼ ያስፈልጋል ብላችሁ ካሰባችሁ ደግሞ ሼር እንዲሁም ላይክ ማድረግ አይርሱ። ስለ ሁሉ እናመሰግናለን። ተባረኩም።